አህባቢ በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ። እንሻላ ሀገራችንን ሰላም ያርግልን። ዛሬ ደግሞ ኸምር ወይም አስካሪ ማለት አስካሪ መጠጥ ማለት ምን ማለት ነው በሚል ነው ማለት ነው እንሻላ። ኸምር የሚለው ቃል በአብዛኛው የሚያመለክተው አልኮል ያለበትንና አእምሮን የሚያሰክር ማንኛውም መጠጥ ነው። በአማርኛ እና በሌሎች ቋንቋዎች ተመጣጣኝ የሆኑ ቃላት የሚከተሉትን ያካትታል። መጠጥ፣ ሰውን የማስከር ወይም የማደንዘዝ ባህሪ ያለው መጠጥ። አልኮል መጠጥ፣ የኬሚካል ስሙ ኤታኖል የሆነ ንጥረ ነገር የያዘ መጠጥ። ወይን ጠጅ ወይም ጠጅ፣ ፍራፍሬዎችን ወይም በተለይም ወይንን በማፍላት የሚዘጋጅ ብርቱ መጠጥ ከፍተኛ የአልኮል ይዘት ያላቸው የተጠሩ መጠጦች። ዋና ትርጉሙ ኸምር የሚለውን ቃል በዋነኝነት እየተፈጨ ወይም እየተጠራ አልኮል የያዘ መጠጥ ማለት ሲሆን፣ ይህም በብዛት ሲወሰድ ስካርን ያስከትላል። ስካር ማለት የአልኮል መጠጥን ከመጠን በላይ በመውሰድ የእውነትና የአእምሮን ችሎታዎች ወይም መቆጣጠር ማሰብ፣ ማስተዋል፣ መደበኛ አሰራር መዛባት ማለት ነው። የአስካሪ መጠጦች ምሳሌዎች ቢራ፣ ወይን፣ ውስኪ፣ ቮዲካ፣ አረቂ፣ ቴኪላ። በማጠቃለያ ኸምር ወይም አስካሪ መጠጥ ማለት በሰው ልጅ አካል ላይ በተለይም በአእምሮ ላይ ተጽዕኖ በማድረግ የስካር ሁኔታን የሚያስከትል አልኮል ያለበት ፈሳሽ ነው ማለት ነው የአስካሪ መጠጥ ወይም የخمር ሀራምነት በተመለከተ ያለውን ጥያቄ በትክክል ለመመለስ ይህ ቃል በተለይ ከእስልምና ሃይማኖት ጋር የተገኘ ስለሆነ አዎ በእስልምና ሃይማኖት ውስጥ خمر ወይም አስካሪ መጠጦች በጥብቅ የተከለከለ ወይም ሀራም ነው በእስልምና ውስጥ የኸምር አልኮል ህግ በእስልምና ሃይማኖታዊ መርሆች መሰረት ኸምር ወይም አልኮል መጠጣት፣ መሸጥ፣ መግዛት ወይም ማዘጋጀት በፍጹም የተከለከለ ወይም ሐራም ነው። ይህ ክልከላ የሚመነጨው በዋናነት አልቁርአን ከሚባለው ቅዱስ መጽሐፍና ከነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ሀዲሶች ነው። የተከለከለበት ዋነኛ ምክንያት አእምሮን ስለሚያሰክርና ወደ ሌሎች ክፉ ድርጊቶች ስለሚመራ ነው። ከቁርአን የተወሰደ ማሳያ። በቅዱስ ቁርአን ውስጥ ሐምር የተከለከለ መሆኑን ከሚገልጹ አንቀጾች አንዱ የሚከተለው ነው። ትርጉሙ እናንተ ያመናችሁ ሆይ፣ ሐምርን ወይም የአልኮል መጠጥ፣ ቁማርም፣ ጣዖታትንም ማምለክም፣ እድልን መፈለጊያም ፍላጼዎች እርኩስ የሰይጣን ስራዎች ናቸውና፣ ራቋቸው፣ ልትድኑም ይከጀላል። ሱረቱል አርራህ ሱረቱ አልማኢዳ ቁጥር ገጽ አምስት ላይ ቁጥር ዘጠና ላይ። በአጭሩ ከሃይማኖታዊ እይታ አንፃር በተለይም በእስልምና አወቅ ሐምር ወይም አስካሪ መጠጥ መጠጣት በፍጹም ሃራም እየተከለከለ ነው። እስካሁን ድረስ ስለ ሐምር አስካሪ መጠጥ ትርጉምና በእስልምና ሃይማኖት ውስጥ ስላለው ሀራምነት ክትትልነት ተወያይተናል። ሌላ ምን ማወቅ እንፈልጋለን? በጤና ላይ የሚያደርሰው ጉዳት ኸምር አልኮል በጤና ላይ የሚያደርሰው ጉዳት ሰፊ ሲሆን መጠጡ በአጭር ጊዜ እና በረጅም ጊዜ ውስጥ የተለያዩ የሰውነት ክፍሎችን ይጎዳል። በአጭር ጊዜ ጉዳቶች፣ እነዚህ ጉዳቶች በአንድ ጊዜ ከመጠን በላይ በሚጠጣበት ጊዜ የሚከሰቱ ናቸው። የማዕከላዊ የነርቭ ስርዓት መቀዝቀዝ የአስተሳሰብ ፍጥነት መቀነስ፣ መናገር መደበላለቅ፣ የሰውነት ሚዛን ማጣት፣ የአእምሮና የስሜት ለውጦች፣ የመፍረድ አቅም መቀነስ፣ ግልፍተኛ መሆን ወይም ከመጠን ያለፈ ስሜታዊነት፣ የሆድ ድርቀትና ማቅለሽለሽ፣ የጨጓራ ሽፋን መቆጣት፣ ድርቀት። አልኮል ብዙ ብዙ ጊዜ ሽንትን ስለሚያስወጣ ሰውነት ውሃ ያጣል። ይህም የራስ ምታትን ያስከትላል። የአደጋ ተጋላጭነት መጨመር በትራፊክ አደጋ በመውደቅ ወይም በንዴት ምክንያት የሚፈጠር ተጋላጭነት መጨመር በትራፊክ አደጋ መውደቅ ወይም በንዴት ምክንያት በሚፈጠር ሁከት የመጎዳት እድል መጨመር የረጅም ጊዜና የከፋ ጉዳቶች አልኮልን ለረጅም ጊዜ መውሰድ ብዙ የሰውነት አካላት ላይ ዘላቂ ጉዳት ያስከትላል። አንደኛ፣ ጉበት። ጉበት አልኮልን የማጣራት እና የመሰባበር ዋና አካል ነው። ስር የሰደደ መጠጥ የጉልበት በሽታዎችን ያስከትላል። የሳምባ ጉበት የጉበት ሴሎች ውስጥ ስብ መከማቸት ወይም ሊመለስ የሚችል የመጀመሪያ ደረጃ ጉዳት ነው። የአልኮል ሄፓታይተስ የጉበት እብጠት እና የህዋሳት መበላሸት፣ ሄሪሆሲስ የጉበት ቲሹዎች ዘላቂ ጠባሳ መያዝ ወይም የመጨረሻ እና የማይመለስ ጉዳት፣ ይህም ለጉበት አለመቻል ያደርጋል። ሁለተኛ የልብና የደም ዝውውር ስርዓት፣ ከፍተኛ የደም ግፊት ለልብ ህመምና ለስትሮክ የመጋለጥ እድል ይጨምራል። የልብ ጡንቻ መጎዳት፣ የልብ ጡንቻ ደም የመርጨት አቅሙን ማጣት፣ ስትሮክ በአንጎል ውስጥ ደም በመርጋት ወይም በመፍሰስ የሚከሰት ከፍተኛ ጉዳት፣ ሶስተኛ አንጎል እና የነርቭ ስርዓት፣ የአእምሮ መጎዳት በአንጎል ህዋሶች መገናኛ ላይ ተጽዕኖ በማድረግ የማስታወስ፣ የመማር እና የማሰብ ችሎታን መቀነስ። የድብርትና የጭንቀት ስሜት የአእምሮ ጤና መታወክን ማባባስ፣ የእርሳት የእርስታት ህመም፣ ለረጅም ጊዜ መጠጣት የአእምሮ ማጣት አደጋን ይጨምራል። አራት ካንሰር አልኮልን መጠቀም ለብዙ አይነት ካንሰር ተጋላጭነትን በእጅጉ ይጨምራል። ከእነዚህም መካከል የአፋ ካንሰር የአፍ ካንሰር፣ የጉሮሮ ካንሰር፣ የጡት ካንሰር በሴቶች የጉበት ካንሰር፣ የአንጀት ካንሰር። በማጠቃለያ የአልኮል ወይም ኸምር መርዝነት ያለው ንጥረ ነገር ሲሆን መጠኑ ምንም ይሁን ምን በጤና ላይ ተጽዕኖ አለው። በተለይ ከመጠን በላይ እና ለረጅም ጊዜ መውሰድ የብዙ የውስጥ አካል መጎዳትን ያስከትላል። የአእምሮና የነርቭ ስርዓት ጉዳቶች፣ አልኮል ማዕከላዊ የነርቭ ስርዓትን የሚያደነዝዝ ንጥረ ነገር ነው። የረጅም ጊዜ አጠቃቀም ብዙ ችግሮችን ያስከትላል። የአንጎል ሴል መጎዳት እና መቀነስ፣ ስር የሰደደ አልኮል መጠጣትን የአንጎልን ሕዋሶች ይጎዳል። በተለይም የማስታወስ እና የውሳኔ አሰጣጥን የሚቆጣጠሩትን የአንጎል ክፍሎች መጠን እንዲቀንሱ ያደርጋል። የማስታወስ ችግር፣ ከፍተኛ መጠን ያለው አልኮል እን አንዴ ሲጠጣ አንጎል አዲስ መረጃ የመመዝገብ ችሎታውን ለጊዜ ያጣል። በረጅም ጊዜ ደግሞ ለዴሜንሺያ ወይም የአእምሮ ማጣት ያጋልጣል። የአልኮል ሱሰኝነት የአልኮል ሱስ መፈጠር የህመም በግለሰቡ የስራ የቤተሰብና የማህበራዊ ህይወት ላይ ከፍተኛ ቀውስ ይፈጥራል። የአእምሮ ጤና መዛባት ነባር የድብርት ጭንቀት እና የሳይኮሲስ ምልክቶችን ያባብሳል። የልብና የደም ዝውውር ስርዓት ጉዳቶች አልኮል በደም ስሮች እና በልብ ላይ ቀጥተኛ ጉዳት ያስከትላል። የልብ ጡንቻ ድክመት የልብ ጡንቻ ይዳከማል እና የደም ዝውውር በትክክል መምራት ያቅተዋል። ይህም ወደ የልብ ድካም ሊያመራ ይችላል። የልብ ምት መዛባት በተለይም አትሪያል ቫይብሬሌሽን የተባለው መደበኛ ያልሆነ የልብ ምት ይከሰታል። ከፍተኛ የደም ግፊት፦ አልኮልን አብዝቶ መጠጣት የደም ግፊትን ከፍ ያደርጋል። ይህም ለስትሮክ እና ለልብ ድካም ዋና ምክንያት ነው። የጉበት እና የፓንክሪያስ ጉዳት ጉበት እና ፓንክሪያስ አልኮልን የማጣራት እና የምግብ መፍጨት ቁልፍ አካላት ናቸው። የጉበት በሽታዎች እስቴቶሲስ፣ በጉበት ውስጥ ስስ መከማቸት ወይም ይህም በአልኮል መጠጣት ሲቆም ሊመለስ ይችላል። አልኮል ሄፓታይተስ፣ የጉበት እብጠት፣ ሲርሆሲስ፣ በጉበት ቲሹ ውስጥ ጠባሳ መፈጠር፣ ይህ ዘላቂ ጉዳት ሲሆን ለጉበት አለመቻል ይዳረጋል። የፓንክሪያስ እብጠት አልኮል የፓንክሪያስ ህዋሳት ላይ ጉዳት በማድረስ እብጠት ያስከትላል። ይህ በጣም የሚያምና የምግብ መፈጨትን የሚያውክ አደገኛ ሁኔታ ነው። ለካንሰር ተጋላጭነት መጨመር አልኮል መጠጣት ዓለም አቀፍ የካንሰር መንስኤ እንደሆነ በሳይንስ ተረጋግጧል። አልኮልን አብዝቶ መጠጣት ተጋላጭነትን ይጨምራል፦ የአፍና የጉሮሮ ካንሰር፣ የጉበት ካንሰር፣ የጡት ካንሰር በሴቶች፣ የአንጀት ካንሰር፣ የጨንጓራ ካንሰር። የበሽታ መከላከያ ስርዓት አልኮል የሰውነትን በሽታ የመከላከል አቅም ያዳክማል። ይህም ማለት ሰውነት ለሳምባ ምቼ ለሳምባ ነቀርሳ እና ለሌሎች ተላላፊ በሽታዎች በቀላሉ ያጋልጣል ማለት ነው። በእርግዝና ወቅት የሚደርስ ጉዳት በእርግዝና ወቅት አልኮል መጠጣት በጽንሱ ላይ ከፍተኛ ጉዳት ያስከትላል። ይህም ወደ ፌታል አልኮል ስፔክትረም ዲስኦርደር ያመራል። ይህም የአካልና የአእምሮ እድገት ችግሮችን ያካትታል። የአልኮል ወይም ኸምር መጠጣት በሰውነት ውስጥ ምንም ጉዳት የሌለበት መጠን የለውም። ከጊዜ በኋላ በብዙ የሰውነት ክፍሎች ላይ የሚያደርሰው የረጅም ጊዜ ጉዳት የሕይወት ጥራትን ዝቅ በማድረግ ለሞት የሚደረጉ ስር የሰደዱ በሽታዎችን ያስከትላል። አሁን ደግሞ ስለ ኸምር የሚከተሉት ርዕሶች ማየት እንችላለን። አንደኛ በሌሎች ሃይማኖቶች እና በባህሎች ውስጥ ያለው አቋም፣ ለምሳሌ በክርስትና፣ በይሁድ ወይም በሌሎች የዓለም ባህሎች ውስጥ ያለው ቦታ። ሁለት ስለ አልኮል ያሉ ህጋዊ ክልከላዎች ወይም በአንዳንድ አገራት አልኮልን የሚመለከቱ የእድሜ የሽያጭ እና የመጠጥ ገደቦች። ሶስት አልኮልን የሚሰራበት ሂደት፣ ለምሳሌ በማፍላት አራት ሌላ ርዕስ የሚፈልጉት ማንኛውም ርዕስ እንቀጥላለን። ሰፋ ባለ መልኩ ስለ አልኮል ኸምር ህጋዊ ክልከላዎች በዓለም አቀፍ ደረጃ እናተኩራለን። እነዚህም ክልከላዎች በየሀገሩ ሀገሩ ባህል፣ ሃይማኖታዊ እና የህዝብ ጤና ፍላጎቶች ላይ ተመስርተው በእጅጉ ይለያያሉ። አንደኛው ሙሉ በሙሉ ክልከላ፣ አንዳንድ ሀገሮች በዋነኝነት የእስልምና ሃይማኖት ተከታዮች የሆኑ አልኮልን ሙሉ በሙሉ ወይም በአብዛኛው በህግ ከልክለዋል። ምሳሌዎቹ ሳውዲ አረቢያ፣ ዱቄት ሊቢያ፣ ሳውዲ አረቢያ፣ ኩዌት፣ ሊቢያ፣ ሶማሊያ እና የህንድ አንዳንድ ግዛቶች እንደ ጉጃራት እና ናጋላንድ። የክልከላው አይነት አልኮል መሸጥ፣ መግዛት፣ ማምረት እና መጠጣት ለሁሉም አንዳንድ ጊዜ ለዲፖሎማቶች ካልሆነ በስተቀር የተከለከለ ነው። ጥሰት በከባድ ቅጣት ያስቀጣል። ሁለት ዝቅተኛ እድሜ ገደብ ይህ በዓለም ዙሪያ በስፋት የሚገኝ ክልከላ ሲሆን ወጣቶች አልኮል መጠጥ እንዲገዙ ወይም እንዲጠጡ የተፈቀደላቸው ዝቅተኛ ዕድሜ ነው የዕድሜ ክልል 21 ዓመት አብዛኛው ጊዜ የሚገኝበት ዩናይትድ ስቴትስ ዩኤስኤ ግብጽ ዩናይትድ አረብ ኤሜሬትስ ዩኤኤ አብዛኛው ግዛቶች ኢንዱዥያ ማስታወሻ በአንጻራዊነት ነው 20 ዓመት ጃፓን አይስላንድ፣ ታይላንድ መካከለኛ የሚደረግበት 18 ዓመት አብዛኛው የአውሮፓ፣ አፍሪካ እና ላቲን አሜሪካ አገሮች በዓለም ላይ መደበኛ እድሜ 16 ዓመት በልጅየም፣ ጀርመን፣ ኦስትሪያ ለቀላል የአልኮል እንደ ቢራና ወይን በለጋ እድሜ አጠቃቀም ልዩነት በጀርመን እና በሌሎች የአውሮፓ ሀገራት እድሜው እንደ አልኮል አይነት ወይም ቀለል ቀላል መጠጥ ቪኤስ ብርቱ መጠጥ ይለያያል። በካናዳና በህንድ ደግሞ ክልከላው ክልክል ክልክል ይለያያል። ሶስት የሽያጭ ጊዜና ቦታ ገደቦች መንግስታት የአልኮል ሽያጭንና አጠቃቀምን በሚከተሉት መንገዶች ይገድባሉ። የሰዓት ክልከላ አልኮል የሚሸጥበት ሰዓት መወሰን ወይም ለምሳሌ ከምሽቱ አስር ሰዓት በኋላ ሽያጭ ማቆም። የቀን ክልከላ እንደ የምርጫ ቀናት ወይም ሃይማኖታዊ በዓላት ለምሳሌ ጾም ባሉ ጊዜያ ሽያጭን ሙሉ በሙሉ ማገድ። የቦታ ክልከላ በአልኮል ፍቃድ ባልተሰጧቸው ቦታዎች ለምሳሌ ትምህርት ቤቶች፣ ቤተ መዘክሮች አቅራቢያ መሸጥ መከልከል። አራት በህዝባዊ ቦታዎች መጠጣት እና ማሽከርከር በመንገድ ላይ መጠጣት በአብዛኛው ሀገራት በመንገድ ላይ ወይም በህዝባዊ ቦታዎች ክፍት የሆነ የአልኮል መያዣ ይዞ መጓዝ ወይም መጠጣት በህግ የተከለከለ ነው በስካር ማሽከርከር ይህ አለም ዙሪያ ካሉት ጥብቅ ክልክላዎች አንዱ ነው ህጉ በአሽከርካሪው ደም ውስጥ ያለውን የአልኮል መጠጥ ይወስናል። ይህን መጠን ማለፍ ለከባድ ቅጣት፣ ለፍቃድ መነጠቅ ወይም ለእስራት ያዳርጋል። አምስት ማስታወቂያና ግብይት ክልከላ የህዝብ ጤናን ለመጠበቅ መንግስታት የአልኮል ኩባንያዎች የሚያደርጉትን ማስታወቂያ ይቆጣጠራሉ። የማስታወቂያ ገደቦች በቴሌቪዥን በሬዲዮ ወይም በህትመት ሚዲያዎች አልኮልን ማስተዋወቅ መከልከል። የሽልማትና ቅናሽ ክልከላ የአልኮል ሽያጭ ላይ ቅናሾችን ወይም መጠጡን በነጻ መስጠት መከልከል። እነዚህ ሕጋዊ ክልከላዎች የዓለም ዙሪያ አልኮል በህብረተሰብ ላይ የሚያደርሰው አሉታዊ ተጽዕኖ መቀነስ አለማ አላማ እያደረጉ ናቸው። በሌሎች ሃይማኖቶች እና በባህላዊ ውስጥ የአልኮል አቋም አንደኛ ክርስትና፣ አቋሙ በየኑፋቄው ይለያያል፣ ነገር ግን በአጠቃላይ አልኮልን በተለይ ወይንን እንደ መጥፎ ነገር አይመለከትም። መጠነኛ አጠቃቀም አብዛኛዎቹ የክርስትና ክፍሎች ካቶሊክ፣ ኦርቶዶክስ እና ዋና ዋና የፕሮቴስታንት ክፍሎች መጠጥን በልኩ መውሰድ እንደ ኃጢአት አይቆጥሩትም። መጽሐፍ ቅዱስ ወይንን በብዛት ይጠቅሳል። ለምሳሌ በሰርግ ላይ ኢየሱስ ውሃን ወደ ወይን መለወጡን። የቅዱስ ቁርባን ሚና፦ ወይን በብዙ በክርስቲያኖች ውስጥ በቅዱስ ቁርባን ስነ ስርዓት ውስጥ ማዕከላዊ ሚና አለው። ስካር ክልከላ፦ መጠጥን በብዛት መጠጥን ማብዛትና መስከር ግን በመጽሐፍ ቅዱስ ውስጥ በጥብቅ እየተወገዘ ነው። የመከልከል አዝማሚያ አንዳንድ የፕሮቴስታንት ክፍሎች፣ ለምሳሌ አድቬንቲስቶች እና አንዳንድ የጥምቀት አብያተ ክርስቲያን ክርስቲያናት፣ አጠቃላይ አልኮልን መከልከል የሚል አቋም ይዘዋል። ሁለት አይሁድነት፣ አጠቃቀም ወይም የብዙ የይሁድ እምነት ሥነ ሥርዓቶች ዋና አካል ነው። ለምሳሌ በሰንበት እና በፋሲካ በዓላቱ ወቅት ወይንን መባረክና መጠጣት አስፈላጊ ነው። ጥብቅ ቁጥጥር እንደ ክርስትና ሁሉ ስካር ተወግዟል። ነገር ግን የወይንን መጠጣት ራሱ የሃይማኖታዊ ህይወት አካል ነው። ሶስተኛ ቡዲሂዝም ክልከላ፣ አብዛኛው የቡዲሂስት ትምህርት ቤቶች በአምስቱ የስነ የስነ ምግባር መርሆች ውስጥ አልኮልን ይከለክላሉ። አምስተኛው መርህ የሚከተለውን ይላል፦ የአእምሮ ንቃት ከሚቀንሱ መጠጦችና መድኃኒቶች እቆጠባለሁ። ምክንያት አልኮልን ንቁ አእምሮ ስለሚያውክ እና ወደ ስነ ምግባር የጎደለው ድርጊት ስለሚያመራ በጥብቅ ተከልክሏል። አራተኛ ሂንዱዝም አቋም ዝም ውስጥ የተለየ አቋም የለም። አንዳንድ ጥንታዊ ቅዱስ መጽሐፍ አልኮልን መጠጣትን ሲቃወሙ፣ አንዳንድ ባህላዊ የአልኮል ክፍሎች ግን በተወሰነ መልኩ መጠጥን ይፈቅዳሉ። በዘመናዊነት አብዛኛውን ዘመናዊ የሂንዱ ማህበረሰቦች አልኮልን አብዝቶ መጠቀምን እንደ ጎጂ ልማድ ይቆጥሩታል። አምስተኛ ባህላዊ አፍሪካውያን እምነቶች ማህበራዊ እና ስርዓታዊ ሚና። በአፍሪካ ብዙ ባህሎች ውስጥ የሀገር በቀል የሆኑ የቤት ውስጥ መጠጦች እንደ ጠጅ ወይም ቢራ ማህበራዊ እና ስርዓታዊ ሚና አላቸው። መባ፣ በብዙ አጋጣሚዎች መጠጦች ለአምላክ ወይም ለቅድመ አያቶች እንደ መባ ያገለግላሉ። ማስጠንቀቂያ፣ ነገር ግን ልክ እንደ ሌሎች ሃይማኖቶች መጠጥን ከመጠን በላይ ማብዛት በባህል ውስጥ ተቀባይነት የለውም። የዓለም አቀፍ ደረጃ ስለ ኸምር ያለው አቋም በአብዛኛው ወደ ሁለት ይከፈላል። ፍጹም ክልክል ወይም በእስልምና ቡድሂዝም፣ በዋናነት የአእምሮ ንቃት በመጠበቅ ላይ በማተኮር ሙሉ በሙሉ ይከለክላሉ። ሁለት መጠነኛ ፍቃድ ክርስትና፣ ይሁድነት፣ መጠጥ ስርዓት ወይም ለማህበራዊ አገልግሎት ይፈቀዳል፣ ነገር ግን መስከር በጥብቅ እየተወገዘ ነው። አባቤ የዛሬው ቪዲዮችን ይህን ይመስላል ማለት ነው። እንግዲህ ኸምር ወይም አስካሪ መጠጥ ማለት ነው። ወይም ደግሞ አልኮል ነገሮችን መጠጣት እንግዲህ በማንኛውም ሃይማኖት አይፈቀድም። ማለት ካሰከረ ወደ በሽታ ወይም ደግሞ ወደ ሌላ ነገር የሚቀየር ጥሩ ነገርን ሳይሆን መጥፎ ነገርን የሚያስከትል ስለሆነ ያው አልኮልን ወይም ደግሞ ኸምር ነገርን ባንጠቀም የምንጠቀም ሰዎች ባንጠቀም ብዬ አስባለሁ። ያው ቪዲዮ ትምህርት አዘር ስለሆነ በላይክ በሸር ጀምሮ ስለምታበረታቱ በሙሉ ከልብ ነው ማመሰግነው እያልኩ ዛሬ በዙ ሰናበታችኋለሁ። ሰላም ፍቅር፣ አንድነት ለእናት ሀገራችን እያልኩ ማሰላማ ባይ ባይ ክብሬናት ማረጌ Oh, man.